ክርስቶስ ልደት በፊት ያ፣ እንግዲህ መቅደሱ የሰሎሞን ነበር። ብያቸው የለም በዛ በር ሲገቡ ለንስሓ ነው፣ መስዋዕት አቅርቦ ሲሲመ ሲወጡ ደግሞ ምህረት አግኝተናል ሲሉ፣ መግቢያውን ንስሓ፣ መውጫውን ምህረት በር ይባላል። ስለዚህም በጥቅሉ ወርቃማ በር ይባላል። በኋላ ላይ ለምን ገጠሙት? መሲሁ ሲመጣ ነው የሚከፈተው ብለው። ለእኛ ለፍርድ ይመጣል ነው፣ ለእነሱ ደግሞ ብር ተከፍቶ ይህም ፈርሶ መቅደሳችን ይሰራል። ሶስተኛ ዓለም ጦርነት ሊሆን ማለት። ይሄ እንዳይሆን ነው የሚወነጫጫ ብዙ ፖለቲካዊ ጉዳይም ትንተናል፣ ግን ዋናዊ ነው፣ መቅደሱ ይሰራል። እንዲሁም ጥጃዎቹንም አዘጋጅተናል ተዘግቶ የነበረ በር እያሉ አንዳንድ መተርጉማ ሲህ ምር ልዛ ምሳሌ ይሰጣሉ። ተዘግቶ ይኖራል የሚለውም ደግሞ እነሱም የመ መትበር ተዘግቶ ይኖራል ተብሎ በነባ የተነገረው ስለበራቸው ላሉ በእኛ ምስጢር ግን ተዘግቶ ይኖራል ቀን የወረደበት የተባረከ ቦታ ነው በማለት በውድ ዋጋ እየገዙ ዛጋ ይቀበራሉ። በዚህ መካከል ላይ ያለው መስቀል የሌለው ነው። መስቀል የሌለው አብዛኛው ደግሞ በዚህ መካከል ላይ ያለው እና በዛ ያለው የአይሁድ ነው። አብዛኛው የአይሁድ መቃብር አይሁዳውያን በከባድ ገንዘብ እየገዙ የሚቀበሩበት ምክንያት መሲሁ ሲመጣ ቶሎ ያስነሳናል እኛም ከእሱ ጋር ነጻ በነገረ መጽሐት እንደዚሁ ለቀኝ ቁመት ያብቃን በማለት እግሮቹ በዚህ ይቆማሉ የሚለውን በማመን ነው። ስለዚህ የአይሁድ ወገኖች የሙስሊም ወገኖችና ክርስቲያኖች በውድ ዋጋ የሚቀበሩበት ነው። ስለ ሸለቆ ልንገራቸው። ይሄ መሀል ላይ ወንዝ አለ። አሁን ውሃ ያለ ይመስለኛል፣ ግን በመጽሐፍ ቅዱስ ታሪክ በመሀል ያለው የቄድሮን ቄድሮን ወንዝ ይባላል። ሸለቆ ደግሞ አለ። አሁን እኮ መቃብሩ ሸፍ ከዚህ በኋላ ስነስም ታያላችሁ። ወደዚህ አያይዞ ያለው እስከዛ በረሃማ ቦታ የሚመስለው ድረስ እዮሳፍጥ የሚባለው ሸለቆ ይሄ ነው። እዮሳፍጥ የሚለው በተደጋጋሚ መጽሐፍ ቅዱስ ላይ በይበት በዳዊት ታሪክ አቤሰሎም ዳዊትን ሲያሳድደው ዳዊትም በኢዮሳፍጥ ሸለቆ አድርጎ ወደ ጌልጌ አካባቢ አለ። አሁን ጠፍቷል። ሆኖም ግን ሙት ባህር ስንሄድ ያየ ነው። በራ አካባቢ በቀኝ በኩል ያለ ኬሪያት የሚባለት ጽሁፋይታችን ሆነ የአካባቢ ገጌ ስለዚህ ሸለቆ እዮሳፍጥ ይባላል። ወንዙ ቄድሮን ይባላል። በዚያ በኩልም ሌላ ወንዝ አለ፣ ጌሆን ይባላል። እንዲህ አይነት ስያሜዎች ያሉት ነው። ሌላው ያለው እሱ ሚላቸው ሊሆን ይችላል። ይህ ግቢ አጠቃላይ ትንሽዬ ጉልላት አለች የነቢያት መቃብር ነው። የነቢያት በርካታ ነቢያት በዚህ አጽማቸው አርፈዋል ነው የነቢያት በረከታቸው ይደረግ አሜን። አሁን አንድ ገላሳያችሁ ነው ላጣ ያለች እንደው ልክ እንደ ጦቀት ያለ መቃብር ይታያቸዋል። የአቤሰሎም መቃብር የአቤሰሎም መቃብር። ከዚህ ከጥራ ጽዮን ተራራ ጽዮን ማለት አምባ መጠጊያ ማለት ነው። ዳዊትን እያሳደደ መቶ እንደ ቆምጥር ያለህ ስሙ ጸፋኝ አጋም አይነት።